በዓለም ላይ 1.5 ሚሊዮን ዜጎች በአመት ውስጥ በቲቢ በሽታ ህይወታቸው እንደሚያልፍ መረጃዎች ያመላክታሉ። የጤና ሚኒስቴር መረጃ እንደሚያሳየው ከሆነ ደግሞ በኢትዮጵያ ብቻ 25 ሺህ ዜጎች በዓመት በበሽታው ህይወታቸውን ያጣሉ። የዚህ በሽታ ተጠቂ ከሆኑ ክልሎች መካከል ደግሞ የሲዳማ ክልል ግንባር ቀደም ሆኖ ብቅ ብሏል። የጤና ሚኒስቴርም ታዲያ ሪች ኢትዮጵያ በተሰኘ ግብረሰና የድርጅት ተግባሪነትና በዩኤስኤአይዲ አርባን ቲቢ ሎን ስዊፍት ቲቢ ኢኒሽቲቭ አስተባባሪነት የመጀመሪያ የሆነውን በአርቲፊሻል ኢንቴልጀንስ የታገዘ የቲቢ መመርመሪያ ማሽን በክልሉ ለመጀመሪያ ጊዜ አስጀምሯል። በክልሉ አለታ ወንዶ ወረዳ ባረበቾ ሌላ ጤና ጣቢያ ማሽኑ ለመጀመሪያ ጊዜ በይፋ ስራውን ጀምሯል። ማሽኑን በቀላሉ በመንቀሳቀስ የቤት ለቤት አገልግሎት እንዲሰጥ ከማስቻል በዘለል የሰው ሰራሽ አስተውሎት የተገጠመለት በመሆኑ ስራዎችን ቀለል እንደሚያደርግ በዩስአይዲ አርባንቲ ቢሊዮን ሲኒየር ቲቢ ስፔሻሊስት የሆኑት ዶክተር ምህረተአብ ሚሊዮን ጠቅሷል። የሰው ሰራሽ አስተውሎት ቴክኖሎጂ ወይም ደግሞ ሶፍትዌር የተጫነለት ነው። ስለዚህ ማሽኑ ኢሜጁን ካነሳ በኋላ ወደ ምታዩት ኮንሶል ወደምንለው የላፕቶፕ ኮምፒውተራችን ላይ ይሄ ሶፍትዌር ተጭኗል። ስለዚህ ኢሜጁ በሚገባበት ጊዜ ያንን ኢሜጅ ከዚህ በፊት ወደ ራዲዮሎጂስት ስፔሻሊስት ሐኪሞች እያላክን የምናስነብበውን ይሄ ማሽን እዛው ንባቡን ያከናውናል ልናል ንባቡ ከተከናወነ በኋላ በተለያየ መንገድ እዛው የኤክስሬ ኢሜጁ ላይ በማቅለም እንዲሁም ደግሞ ምን ያህል የቲቢ ፕሮባቢሊቲ አለው የሚለውን በፐርሰንት በማስቀመጥ እንዲሁም ደግሞ በጎን በቴክስት ፎርም የቱ የቱ ጋር እዛ ሳምባው ኤሪያ ላይ የቱ የቱ ጋር መጨረሻ ላይ ቲቢ አለ የለም የሚለውንም ጭምር ይነግረናል ማለት ነው። እንደ የማሽኖቹ ባህሪ ቢለያይም አሁን ላይ በሲዳማ ክልል ስራውን የጀመረው ማሽን በቀን እስከ ሁለት መቶ ሰዎችን ምርመራ እንደሚያደርግም ተመላክቷል። የሲዳማ ክልል ጤና ቢሮ ምክትል ኃላፊ በላይነህ በቀለ ክልሉ በቲቢ ስርጭት አሁን ላይ የሚታወቅ ቢሆንም የማሽኑ ስራ መጀመር ችግሩን ለመቅረፍ የሚደረገውን ተግባር በወጉ ያግዛል ብለዋል። በሰው ሰራሽ አስተውሎ ሌላ የሰለጠነ ባለሙያ ሳስፈልግ የምርመራ ስራ ይካሄዳል በዚህ ባጭር ጊዜ ያው ያጭር ጊዜ እቅድ አቅደን ነው እየሰራን ያለ ነው፣ እና ይሄ እስከ መስከረም 30 ድረስ በስዳማ ክልል ብቻ ወደ 27 ሺህ የሚሆኑ ሰዎችን በዚህ ማሽን ምርመራ እናደርጋለን። በተጨማሪ በማሽኑ መርምረን ምልክቱ ያለባቸውን ሰዎች ከለየን በኋላ በዛም ጎን ለጎን ኮንፎርም የማድረጉ ስራ ይሰራል። ከልየታው በኋላ ሕክምናውን ወዲያው እንዲያገኙ ተቋማት ዝግጁ ሆነው እየሰሩ መሆኑንም አብራርተዋል። ቲቢ በሽታ ተጋላጭ የሆኑ ሰዎች የተገኙበት ቤተሰብ የመከላከያ መድኃኒትም እንዲያገኙ ይደረጋል። ይሄ ማለት አንደኛ ከዚህ በፊት የታመሙት ብቻ ነው የሚታከሙት፣ አሁን ግን ታማሚ ያለበት ቤት ያሉትም ጭምር የህክምና አገልግሎት እንዲያገኙ ጎን ለጎን የሚሰራበት ሁኔታ ነው ያለው። የቲቢ ስርጭትን እስከ 2022 ለመግታት እንደ ሀገር የተያዘውን ግብ ለማሳካት የክልሉ ጤና ቢሮ አቅዶ እየሰራ ነውም ብለዋል። ማሽኑ በ13 ደቂቃ ውስጥ ውጤት የሚያሳይ በመሆኑ ስራዎችን ቀለል እንደሚያደርግም አመላክተዋል። በኢፌዴሪ ጤና ሚኒስቴር የበሽታ መከላከልና መቆጣጠር ዲፓርትመንት ኃላፊም አቶ ታየ ለታ በበኩላቸው በሲዳማ በጌዲዮና በቦረና አካባቢዎች የቲቢ ስርጭቱ የከፋ በመሆኑ ማሽኑ በእነዚህ አካባቢዎች ስራ ይጀምራል ብለዋል። እነዚህ 195 ማሽኖች እንግዲህ ወደየ አቅጣጫዎቹ ከሀገሪቱ ውስጥ እንዲበተን ተደርገዋል ወይም ዲስትሪቢት ተደርገዋል። በዛ መሰረት ሲዳማ ትንሽ የቲቢ መጠኑ ከፍተኛ ስለሆነ ለስክሪኒንግ ለመጠቀም የተወሰኑ ማሽኖች ወደዚህ መጥተዋል። እነዚህ ማሽኖችን እንግዲህ ማህበረሰባችን ኮሚኒቲ ውስጥ በመግባት ቤት ለቤት በመሄድ እነዚህን የቲቢ ስርጭትን ለመግታት ስክሪን የሚደረግበት ምርመራ የሚደረግበት ማሽን ስለሆነ በዛ ምክንያት ወደዚህ ይዜን መምጣት ችለናል ማለት ነው። ይህ ማሽን በመላው ዓለም ላይ ሥራ ላይ የዋለ መሆኑን የጠቀሱት ኃላፊው፣ ጉልበትን ቆጣቢና ሌሎች ተያያዥ በሽታዎችን መርምሮ መለየት የሚያስችል እንደሆነም አብራርቷል። ይሄኛው ማሽን ጥቅሙ ምንድን ነው? ከዚህ በፊት ራዲዮሎጂስት ወይም ደግሞ የኤክስሬይ ቴክኒሺያን ባለሙያዎችን ነው ብዙ የሚያስፈልገን። አሁን ግን ሌሎች ባለሙያዎቻችንም ጤና ባለሙያ ሆኖ ትንሽ በሰለጠኑ በዚህ ማሽን ላይ አንድ ቀን የሁለት ቀን ስልጠና ወስዶ ኤክስሬውን በማንበብ በሽታ ያለበት የለበትም የሚለውን ነገር መለየት የሚችል ዘመናዊ ወይም ደግሞ ዲጂታል ኤክስሬ ከአርቲፊሻል ኢንተለጀንስ የተገጠመለት ማሽን ነበር። ከዛ ውጭ ወደ ሰላሳ ስድስት የሚሆኑ ሌሎች በሽታዎችንም ስክሪን ማድረግ ይችላል፣ መለየት ይችላል ሳምባ ላይ ያሉትንና ስለዚህ ኤፌክቲቪቲው በጣም ከፍተኛ ነው። የቲቢ በሽታ በዓለም ላይ ገዳይ ከሆኑ የኢንፌክሽን በሽታዎች ግንባር ቀደም ስለመሆኑም ይነገራል።